እንኳን ተቀረጽኩ፣ አይገርምሽም? እንኳን ያን ስህተት ሠራው፣ እንኳን ከአባቴ ቤት ወጣው። ደግሞ አሁን ምን ይዘሽ መጣሽ? ምን ቀረሽ? ልክ ነሽ ልጄ። አጥፍቷል፣ ከእግዚአብሔርም ጠፍቷል። ክፍል ሁለቱ ተለቀቀ፣ አይገርሙትም? ቤተሰቦቻቸው ስጋ ደውላቸዋል አንድ ጓደኛም ነበረው እዚህ ይመጣል ልጅ አደለ አዎ ደውዬለታለሁ እሱም አላየሁም ሁሉም ቦታ ተደውሎ አልኩ አረ ምንም የለም ይገኛል የሚባሉበት ቦታዎች ሁሉ ሄድኩ ምንም አላገኘሁትም ምን ተሻለ? እርግጠኛ ነህ? ሁሉም ቦታ ሄዳል። በቃ ይኖራል ብዬ ያሰብኳቸው ቦታዎች፣ ጓደኞቹ ጋር፣ ሰፈር ውስጥ የሚያውቃቸው ልጆች ጋር፣ ሁሉም ጋር ሄድኩኝ። ምንም ወይ ካልሆነ ለፖሊስ እናመልክት። እንዴ አረቆ ተራ ገስቲ ቼክ የሚደረግበት የቀረ ቦታ ይኖራል። ስ የምታስታውሱት ነገር ካላችሁ። አንተ ግን ምን አጣርፍ ነው እንደዚህ የነገርከው? ምን አስቸኩረህ ቤት ሲመጣ ልነግርህ ሄደህ ፋዘር ቢሰሙስ? ብዬ ነው ቅድሚያ የሆነ መፍትሄ እንዲወስድ ነገር እንዲ የሚያስተካክለው ነገር ካለ ብዬ ነው። ታዲያ እኛ አንተ፣ አባዬ ያ ሁሉ ነገር ታግሶል፣ ይቅርታ አድርጎል። ይሄለ እንዴ እኔ እኮ ለሱ በማሰብ እኮ ነው፣ ነገሩን እንዲያስተካክል እኮ ነው። ምን አባስከው እንጂ ምን አስተካክሉ አላውቅ። ቅድሚያ ግን የሚያስተካክለው ነገር ካለ ያስተካክል ብዬ ነው። ቅድሚያ እኮ የነገርኩት ይበጇል ብዬ ነው። እኛም ገብተን መትረፋችን ነው የሚገርመው። እኔ ራሱ በምን ምክንያት እንዳልኩ እስካሁን ድረስ እየገረመኝ ነው። ደግሞ ገፀ ባህሪ እየቀያየሩ እኔ እኮ እኔ እኮ የሚገርም ነው ይሄ፣ እኮ ያለ ነገር ነው። እሱ ፋራ ነው እንደ ቢያንስ ፊቱን አይሸፍን። ቢሸፍን ስኖረው ልክ ነው እያልክ ነው እንደሱ? አልወጣኝ አንተ ደግሞ ትላንትና ተቀይረ። አጉል መንፈሳዊ ልሆን አትበል። አዲስ ክርስቲያን ከጳጳስ ይበልጣ እንደሚባለው ሆነብን። ጥፋት ያው ጥፋት ነው። ትናንትና እኔ ሳበላሽ ስለነበረ ዛሬ ያበላሹት ሰዎች ሁሉ ልክ ናቸው ማለት አይደለም። ጥፋት ነው በቃ። ደግሞ ተመለስኩ። መበላሸቴን ካመናችሁ ለውጤ ለምንድን ነው የማታምኑት? ያን በድርጊት ነው ይህም በድርጊት ነው። የጠፋውን ልጅ ታስታውሳላችሁ? ተመልሶ ሲመጣ አባቱ ደግሶ ነው የተቀበለው። ውይ፣ ግሩ አሁን በእንደዚህ አይነት ሰዓት የሚወራ ነው? የጠፋውንስ ወንድሜ ታውቀዋለን አባቱ እንዴት እንደሚቀበለው ስመረጃው አለ። አባቴ እዛ ታሞ ተኝቷል። እናቴም ከባድ ጭንቀት ውስጥ ነች። ወንድሜ የት እንዳለ አላውቅም። ይሄ እኮ ተራ ታሪክ አይደለም። እሺ፣ እውነት ነው ገጸ ባህሪያት ይመስሏል። እነዚህ ሁሉ በቃ። ዝም በይ አንቺ። ደግሞ በትወና ቋንቋሽ አታውሪ። ይልቅ መፍትሄ አምጡ። የጠፋው እኮ ወንድማችን ነው። ባልሆነ ነገር ይነታረካሉ። በሄድስ ማን ነኝ ልበላቸው? እዛ የተቀሩ ላይ ያለው ሰው ነኝ ልበላቸው? ወይስ እኔ ነኝ ልበላቸው? የትኛው ነው እኔ ትክክለኛ ማንነት? በቃ ይው እንደዚህ ራሴን ሸፍኜ ዝም ብዬ ጎዳና ላይ ብሄር ነው ሚሻለኝ። ልመዘን ጊዜ አለን እንደ ስለ እግዚአብሔር ቃል ብናወራ፣ ስለ እግዚአብሔር ቃል ስለ እግዚአብሔር ቃል እባክህ፣ እሱስ ያስከፍላል። ይሄ እንኳን በነጻ እንጂ ለዚህኛው እንጂ ክፍያሽ፣ እባክህ፣ በነጻ ስለሆነ ስለ እግዚአብሔር ቃል እናውራ። ነገር ግን የልጁ ዋጋ ስለተከፈለበት ተከፈለበት። እሺ፣ ልስማሽ። እሺ፣ አመሰግናለሁ። የሄደበትም ስለሌለኝ ልስማሽ። ምን ሆነክ ነው? ሰላም ነህ? ሰላም ነህ? ከቤተሰብ ጠፍቼ ነው የመጣሁት። ምን ነው? በሰላም ገና ከልጅነት ያለኝ አስተዳደግ ትክክል አልነበረም። እናትና አባቴ ገና ሕጻን እያለው ነበር የሞቱት። ብለህ አደረገዋለሁ ብለኸኛል፣ ግን አልሞትም። ኦኬ ሌላ ሰው ታሪክ ነው። አይዞን ወንድም፣ እግዚአብሔር አለ ህይወትን የሚቆጣጠር አንድ ነገር እናውራት መጽሐፍ ቅዱስ አንብበት ታውቃለህ እቤት አለ ግን እኔ አንብቤ አላውቅም ስለ እግዚአብሔር ቃል ልንገርህ ምናልባት የገባህበትን ነገር አላውቅም ነገር ግን እግዚአብሔር አንድ መፍትሄ ወደ ዓለም ልኳል ለሁሉም ችግራችን መድሃኒት የሚሆን አሁን ላጠፋኸው ደግሞ ለሚጸጸት ነገር እግዚአብሔር በልጁ ዋጋ ከፍሎልሃል ደግሞ ደግሞ ለመዳነህ ለዘለዓለም ህይወት እግዚአብሔር ዋጋ ከፍሎልሃል ምን መሰለ ወንድሜ፣ ከዚህች ዓለም ሌላ ቅድም ገንዘብ ማግኘት ፈልጌ ብለኛል ነበር። ከዚህች ዓለም ሌላ አንድ ሌላ ዓለም አለ እማያልፍ ዓለም። የዚህ ዓለም ገንዘብና ደስታ ያልፋል። ነገር ግን አንድ የማያልፍ ሌላ ዓለም አለ፣ እግዚአብሔር ያለበት የእግዚአብሔር መኖሪያ የሆነ ዓለም። ያ ዓለም በጌታ በኢየሱስ በእግዚአብሔር በአንድ ልጁ ለኛ እንዲሆን ተሰጥቶናል። እንኳን እግዚአብሔር አባቴም ይቅር አይለኝ። ምን አይነት ሰው እንደሆነ እንኳ ላወቅሽ። ምንም አይነት ሰው ሆን፣ እግዚአብሔር የስጋ አባት አይደለም። እግዚአብሔር አባትነት ሁሉ የሚሰየምበት አባት ነው። ይቅር የሚልና የሚምር አባት ነው። ምንም አድርገኸው ሊሆን ይችላል። እግዚአብሔር ግን በፍቅር ይቀበልሃል። በልጁ በኢየሱስ ደም አጥቦና አንጽቶ ልጁ ያደርግሃል። እባከ ራስህ ለዚህ ለተወደደው ለእግዚአብሔር ፍቅር አሳልፈ ስጥ። አመሰግናለሁ እናት። ለነገር ሽኝ ወይ አረንዳው እግዚአብሔር የተመሰገነ ይሁን። ዛሬ እንደው ሻል ያለህ ይመስለኛል። አዎ ይ ተመስገን፣ ተመስገን። ደህና ነህ ተመስገን። ልጅ ወሬ የለም፣ ምንም የተሰማ ነገር የለም። አንተ ምንም አትጨናነቅ፣ አታስብ። ይመጣል ይመጣል። በቃ ጭንቅ አትበል። እንደዚህ በራስ ላይ በሽታ እየጨመርክ እኮ ነው። አንተ ሱን ተወውና በሽታ እናዳምጥ፣ ደግሞ እግዚአብሔር ጌታ እሱ ይረዳናል። እንደውን የተረጋጋሽው፣ የሰማሽው ነገር አለ እንደዋለ፣ ጸባይሽ እኮ እንደው እርግጥ ብለሻል። የሰማሁት ነገር እስ የለም፣ ግን ለሚሰማኝ ነግሬዋለሁ፣ መልሱንም ከሱ ጠብቃለሁ። እግዚአብሔር ይረዳናል። ልጃችን ጠፍቷል አይናችን ስር እያለ እንደዚህ አይነት ነገር ውስጥ ይገባል ብዬ አልሚያውም አስቢያውም አላውቅም፣ እንደው አላውቅም። ጌታ በመጣ አሁንስ፣ ነገር ሁሉ እያስጠላኝ ነው። በሽታ፣ የልጆቼ እንዲህ መሆን፣ የስራ ጉዳይ፣ ይህ ሁሉ ግራ እያጋባኝ ነው። መጥቶ በገላገለኝ። ኧረ ተው፣ ኧረ ተው፣ እንደዚህ አትበል። የጌታን መምጣት የምንጠባበቀው እንደው ለዚህ ጉዳይ ነው ከዚህ ለመገላገል ነው። አይናፍቅህም? ኢየሱስ እኮ ይናፍቃል። ናፍቆን ነው ናልን ናልን ናልን ማለት ያለብን። የምድር ነገር እኮ እንዲሁ ነው፣ እንዲሁ ነው የሚፈራረቀው። መቼ ይሄ ይቀራል? አሳራፊው ግን ይመጣል፣ የዘላለም ደስታን ይሰጣል። ረሃብ ጥማት የሌለበት ድካም ወደ ሌለበት ነው የምንሄደው። ነገር ግን ገላግለን ብለን እንደ አሕዛብ አይደለም የምንሄደው የሰጠን ሰላም የዘላለም ነው። ፈተናው ዋናን አስረስቶኝ ነው። በቃ ማራናታንም ያስደርሳል። እግዚአብሔር መልካም ነው። በል በቃ ትንሽ አረፍ በል። ትንሽ ቆይተህ መድኃኒትህንም ትወስዳለህ። እንዴ! እንዴ! አረና ተመልከት፣ ተስፋ የምታደርጋት አገር እየነደደች ነው። እስኪ እኔ ጠጋ ብለሽ። አይደል፣ አሁን ይሄ በዚህ ሰዓት የሚወራ ነገር ነው? እነሱ ኃጢአታቸው ነው ይበላቸው። እውነትሽ ነው፣ ኃጢአታቸው ነው እንዲህ እያደረጋቸው ያለው። የእኛ ጽድቃችን ነው፣ ምድሪቱ እንዲህ የሆነች ያለችው ስለ ጽድቃችን ነው። አይደል፣ ደሞ ጽድቅ ኢየሱስ ነው። እሺ፣ ጌታ ኢየሱስና፣ እንዴ መተው ምን እንዳሉ ታውቃላችሁ ወይ? ጉድ ሰዎች፣ መተው እንዲያወሩለት ጲላጦስ ደማቸውን ከመሥዋዕታቸው ጋር ስለደባለቀባቸው ስለ ገሊላ ሰዎች ነበር ኢየሱስ ምን እንዳለ ታውቃላችሁ? እነዚህ የገሊላ ሰዎች ይህ ስለደረሰባቸው ኃጢአተኛ የሆኑ ይመስሏችኋልን? አላቸው። ቀጣዩን ነው አሁን ማለት የፈለግኩት ነገር። ግን ንሳ ባትገቡ ሁላችሁም ትጠፋላችሁ አላቸው። በሌሎች ልንሳለቅ አይገባን። ንሳ ማንገባ ከሆነ ቀኑ እየቀረበ ነው። ሁላችንም እንዲህ መሆናችን አይቀርም። ደግሞ ይሄ የመጨረሻው ዘመን ምልክት ነው። እንደምታዩት መሬት እየተናወጠ ነው። ስለዚህ ጌታ ኢየሱስ ሊመጣል። አሁን ይሄ ከወንድማችን መጥፋት ጋር የሚያገናኘው ነገር አለ። ሰላም ወንድሜ፣ እንዴት ነ? ሰላም ነ። እንዴት ነ? ሰላም እንዴት ሆንክ? ትላንትና እኮ ውጪ ከማደር ብዬ አንድ ጓደኛዬ ጋር አይኔን አፍጥጬ ሄድኩኝ። ባይገርምሽ ማታ አንቺ ስለ ወራሽ ነገር ሲያወራኝ ነበር። ስለዚህ አሁንም እድሉን ካገኘህና ጓደኛህም ደግሞ ለአንተ ለመመስከር ዝግጁ ከሆነ አንተ ራስህን ለዛ አቅንተ የእግዚአብሔርን ቃል መስማት ይኖርብሃል። ምክንያቱም እግዚአብሔር እድል እየሰጠ ነው ያለው። አሁን ካለህበት ችግር በላይ እግዚአብሔር ምን ሊያስተምር እንደፈለገ ማሰብ ይኖርብሃል ያለ ምክንያት እግዚአብሔር ይህንን እያደረገ አይሆን አንዳች ነገር አለው እግዚአብሔር ያለ ዓላማ ወደ ህይወታችን አይመጣ ስለዚህ ባክህ ይህንን ድምጽ ቸል ባትለው ለእግዚአብሔር አሁንም ልብህን ብትከፍትና ብታደምጠው እሺ እሞክራለሁ እንዴት ሆንክ? ምን አዲስ ነገር አለ? ዛሬ ደግሞ ፊት ፍክት ብሏል። አንበብ ያልሽኝን የመጽሐፍ መጻፍ ቅዱስ ክፍሎች በሙሉ አነበብኳቸው። ጓደኛዬ ደግሞ ዛሬ እንዴት ጸሎት መጸለይ እንዳለብኝ አለማመደ። እግዚአብሔር ነገሮችን እንዴት እያሰማመረ እንደሆነ አየህ። እኔን እዚህ ጎዳና ላይ ያገኘ፣ የምታድርበት ቤት ደግሞ ጓደኛ ክርስቲያን መሆኑ የሚገርምሽ። የስንት ጊዜ ጓደኛዬ እንደሆነ የዩኒቨርሲቲ ጓደኛዬ ነው። ቤተሰቦች እንኳን አያውቁት። መቼ ህይወቱ እንደዚህ ተለውጦ የእግዚአብሔርን ቃል እንዳወቀ ነው ነግራ ግብት ያለ በቃ፣ የሚያወራው ነገር ይገርምሻል። አጫሽ ጠጪ ሰካራም እኮ ነበር። አብረን ነበር ምን ውሎ አየህ፣ ባለፈው ያልኩ እኮ ነበረ ነበር። ኢየሱስም ወደ ምድር የመጣው ለዚህ ነው፣ ኃጢአተኞች ሊያድን ነው። አዎ አሁን እየገባኝ ነው። ህይወቴ ውስጥ ይሆን ለውጥ አለ፣ ደስታ እየተሰማኝ ነው። እና ወደ ቤት መቼ ልትመለስ አሰብክ? እሱን ቆይ ቀጣይ ሌላ ጊዜ ያወራሻለሁ። መጀመሪያ እኔ ልስተካከል፣ በሁለት እግር ይልቁ፣ በቃ ስራ ላስፈታሽ እመጣለሁሽ። ምን እንደምታየው ስራ የለም። ዋና ስራዬ ደግሞ ይሄ ነው። ችግር የለውም። ለማንኛውም እሺ፣ እንገናኛለን። ደግሞ እግዚአብሔር ይረዳሃል። እሺ ወይ ጉድ! ጋሽን አመማቸው አሉ። እንደዚህማ አይተክዙ፣ እንደው ያለ ነገር ነው። ያው የዘንድሮ ልጆች፣ የዚህ ቢከፋ፣ የዚህኛው ትንሽ ጫን ቢልም ያው ያለ ነገር ነው። ብዙ አይተክዙ። አሁን አንቺ በቀደም እንደው እንደዛ ሮጠሽ መተሽ ለሱ ባትነግሪብኝ ምን አለ? ቀስ ብለሽ ለኔ ብትነግሪኝ እኔ እንደሚሆን አድርጌ ራሴ የማድርገውን አድርጋል ነበረ። ሮጠሽ መተሽ፣ ያ ሁሉ ነገር ሰራሽ። ይሄው ቤቱ ተበላሽ። እንዴ እኔን እንደ ጥፋተኛው ባልቆጠሩኝ። እኔ እኮ ቀድሜ መንገሬ ነው። ነቼም ያው ትንሽ ቸኮል ብዬ ሊሆን ይችላል፣ ግን ቢሆንም ለእናንተ ብዬ ነው። ግን አሁን ለምን እንደመጣው ያውቃሉ። ደግሞ አሁን ምን ይዘሽ መጣሽ? ምን ቀረሽ? ክፍል ሁለቱ ተለቀቀ። አይገርሙትም? እዛ ላይማ ያወራው ጉድ አላሰማትም ብዬ ትቸዋለሁ። አቤት አቤት አቤት! አሁን በእነዚህ ልጆች ምክንያት የመሬት መንቀጥቀጥ ሲያንሰናድለ እነዚህ ኮ ገና ኮብል ስቶን ነ ያዘንቡብን ምን ነው ልክ አይደለሁ እንዴ አጠፋው ስምንተኛው ሺ ደረሳ አይደል ምልክት ናቸው እነዚህ ልጆችማ እንዴ ምንም አይሉም እንዴ ስምንተኛው ሺ ምንድን ነው እኔ እንጃ ያው የፍጻሜው ዘመን ነዋ እንግዲህ እንደዚህ እንደዚህ አይነት ታሪክ የሚታይበት እኔ የምልሽ ግን እንደው አንቺስ ለመጨረሻው ዘመን ተዘጋጅተሻል? መጀመሪያማ የቤትን ነው መስበክ እንዴ ልክነሽ ልጅ አጥፍቷል? ከእግዚአብሔርም ጠፍቷል አንድ ቀንም የእግዚአብሔርን ቃል ሳልናገር ቀርቼ አላውቅም። እኔ ለአንቺም ቢሆን እንዲህ ነው የምነግርሽ። ታውቂያለሽ፣ ይሄ መቸኳኮልሽ ወደ ጌታ ካላደረሰሽ ጥቅም የለውም፣ አይጠቅምሽ። የመጨረሻው ዘመን ስትይ የምታየውን ጥፋት ሁሉን ነገር ስታይ፣ እኔስ ወደ ጌታ እንዴት ነው የምመለሰው ብለሽ ማሰብ አለብሽ። ጌታ ኢየሱስ እኮ ነው፣ ይመጣ ነው እንዴ? መቼ? እንዴት? አሁን የመጨረሻው ዘመን ደርሷል ስትይ አልነበር? ውይ እያበቡ በጣም ነው የሚመክሩት በጣም ነው የሚመክሩት። እውነት ነው ያሉት። በቃ ክፍል ሶስት ከተለቀቀ አምጥቻ ያሳዩታል። አይመስሉትም መቼም እቺ ነገር ተከታታይ ድራማ መስላለች። እኔ የምሉት ይቺን ነገር ለጋሽ ታዴ ላሳያቸው። እንደው ብርቋ ጤነኛ አይደለሽ። እንዱ ልጄ፣ ምን ሆንሻል? ምንድን ነው የምታወሪው? ጭራሽ ልታሳመሚው ከዚህ በላይ እንደው ምን ይሆን ነው የምትዩ? ምን ይፈጠር በይ። እናቴ፣ አሁን በሰላም ውጪ። እሺ በሉ ባለፈውም እንደዚሁ ተባሬ ነው የወጣሁት። መቼስ እውነት የሚናገር አይወደድም። በሉ እሺ ደህና ሁኑ። አይገርምም፣ እግዚአብሔር ስራ በቃ ኮ በጌታ በኢየሱስ አመንክ ማለት ነው። እስኪ ውስጥህን ደስታ ንገሪኝ። በቃላት የሚገለጽ አይደለም። እማዬ እኮ ቤት ውስጥ ስታወራ ሰምቻ ታውቅ ነበር፣ ግን የዚህን አይነት ደስታ እንዳለው በቃ ውስጤን አይሰማኝም ነበር። በቃ እንዴታ ሴት እያረኩ እንዳለው አታውቂ ከቤተሰቦቼ የተለይቼ ተለይቼ መቆየቴ ቢሰማኝ ግን ትርፌን አስብ። የሆነልኝ እስኪ ይሆንልኝ። ግን ቆይ ባለፈው እንዳልሽኝ ጌታ ኢየሱስ ሲመጣ ያላመኑት እዚህ በምድር ነው የሚቀሩት ማለት ነው? በጌታ በኢየሱስ ያላመኑት እዚህ ምድር ላይ ነው የሚቀሩት፣ እዚህ ቼ ቁጣ ምድር ላይ። እሽ እሺ። የሚያምኑት ብቻ ናቸው የሚነጠቁት ነው። ምት አሁንም የሚያምኑት እያልክ ነው እንዴ? የምናምነው። በል እንጂ በጌታ በኢየሱስ እኮ አምናህ። ጌታ ኢየሱስ ሲመጣ ታዩዋለህ ሰማይን ከዚህ ሰማይ ጌታ ኢየሱስ ድንገት ብቅ ሲል ከዛ እኛ በአየር ስንቀበለው በክብር ሲወስድን ያንን የደስታ ሰማይ ስንቀላቀል የጦር ወሬ የሌለበት ሐዘን የሌለበት ረሃብ ቸነፈር የሌለበት ያንን ሀገር ልንወርስ ይልቁን ደግሞ ከጌታ ከኢየሱስ ጋራ ልንኖር አስቡሃል። ምን አይነት ደስታ እንደሆነ የሆን ሀገር የሚመኝ ቤተሰብ የለህም ለህ አራለይ ወንድሜ አንዲትን ሀገር በጣም ነው የሚወዳት። እንደውም የተስፋ ምድር እያልን እንቀልድበታለን። ጽዮንን አስባት እስኪ እምትናፈቀውን ከተማ የእግዚአብሔርን ከተማ በጉ መብራት የሆነባት ከተማ ጨለማ የሌለበት ሀገር አይናፍቅም? ይሄ የናፈቀው ሰው እዚህ ምድር ላይ እንዴት ማራናታ እያለ እንደሚኖር አስብ። እኔ እድለኛ ነኝ በጣም እንኳን ተቀረጽኩ። አይገርምሽም? እንኳን ያን ስህተት ሰራው፣ እንኳን ከአባቴ ቤት ወጣው እንዴት ያስገባኛል። ስጋት የሆነብኝ እሱ ነው። እሱን የፈራኸው እሱን ለኔቶ